በዚህ ቪዲዮ የማሳያችሁ የአማርኛ ኤአይዎችን ተጠቅማችሁ እንዴት አርጋችሁ ነው ድምፅ ጀነሬት አርጋችሁ ቪዲዮ መስራት የምትችሉት የሚለውን ነው። በተለይ ብዙ ሰዎች ስለጠየቁ እንግሊዝኛ አልችልም፣ ብዙ መናገር አልችልም፣ ብዙ አንደርስታንድ ማድረግ አልችልም፣ ስለዚህ በአማርኛ መስራት ብፈልግ እንዴት መጠቀም እችላለሁ፣ የአማርኛ የሚያነብ ኤአይ የለም ወይም ብላችሁ ለጠየቃችሁ የሚሆን ቪዲዮ ነው የሚሆነው። ይሄን ቪዲዮ እስከመጨረሻው ለተከታተለ ሰው እንዴ ይህንን ድምጽን በአማርኛ ጀነሬት ማድረግ ይቻላል እንዴ ብሎ ራሱን ይጠይቅና ወደ ስራ ይገባል። እስከመጨረሻው ለተከታተለ ደግሞ የምሰጣችሁ አንድ ቻሌንጅ አለ። እሱን ቻሌንጅ ከተቀላቀላችሁና ስራ ከጀመራችሁ በእርግጠኝነት ውጤት ታመጣላችሁ። ስለዚህ ቪዲዮውን እስከ መጨረሻው ተከታተሉ። በጣም ጠቃሚ የሆነ ኮንቴንት ነው። አማርኛ ኤዎችን ተጠቅማችሁ በዩቲዩብ ቻናል መስራትና በዶላር ተከፋይ መሆን ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። ስለዚህ በመጀመሪያ እያንዳንዱን ስቴፕ ነው የምናየው። ስለዚህ ቅድም እንዳልኳችሁ በመጀመሪያ የሚያስፈልገ ምንድነው ስክሪፕት ነው፣ ወይም ደግሞ የምንሰራው ቪዲዮ ስለምንድነው የሚለው ነው። እኔ በዛሬ ቪዲዮ የማሳያችሁ አንድ ስለ ጤና ቻናል የሚሰራ ጤና ላይ ያተኮረ ቻናል ለምትሰሩ የሚሆን ነው በተለይ ዩቲዩብ ላይ የሄልዝ ኒሽ ወይም ደግሞ ጤና ላይ ኮንቴንት መስራት በጣም በብዙ መንገድ ጠቃሚ ነው። አንደኛ ኢትዮጵያ ውስጥ የጤና ቻናሎች በጣም ትንሽ ናቸው፣ በጣም ትንሽ ቻናል ያሉት። ሶ ብዙ የሆነ የጤና ኢንፎርሜሽን ስለ ጤናችንን መጠበቅ እንዳለብን አጠቃላይ ያለውን ነገር የምትዳስሱ ከሆነ ብዙ ተመልካች ይኖራቸዋል። ከዛም በላይ ደግሞ የጤና ኒሽ፣ የሄልዝ ኒሽ ከዩቲዩብ ካሉት ቶፕ ከሚባሉ ኒሾች ላይ በደንብ ክፍያ ካላቸው ኒሾች ውስጥ አንደኛው ነው ስለዚህ ጥሩ ክፍያ ታገኙበታላችሁ ሲፒኤሙም ከፍ ያለ ነው ማለት ነው ስለዚህ እነዚህን ሁለት ነገሮች ኮንሲደር አድርጋችሁ የጤና ኒሽ መስራት ብትጀምሩ ትጠቀማላችሁ ትጠቀማላችሁ። ሶ ይህንን ኮንሲደር በማድረግ ወደ መጀመሪያው ስቴፕ ነው የምንሄደው። መጀመሪያው ስቴፕ ስክሪፕታችን ወይም ደግሞ ቪዲዮችን ምን ላይ ነው የሚያተኩረው የሚለው ነው። ስለዚህ ይህንን ሪሰርች ማድረግ ትችላላችሁ። ለምሳሌ እርግዝና በሚከሰት ሰዓት የሚያጋጥሙ የተለያዩ ለውጦች አሉ። በብዙ አይነት ሄልዝ ኒሽ በጣም ሰፊ ነው። ስለ ምግብ መስራት ትችላላችሁ። ስለ አካል ብቃት እንቅስቃሴ መስራት ትችላላችሁ። የጤና ኒሽ ሰፊ ነው። ከዛ ውስጥ ግን እናንተ ስፔሲፊክ ሆናችሁ በሆነች ቶፒክ ላይ ፎከስ አድርጋችሁ ቪዲዮዎችን መስራት ትችላላችሁ። ከዛም በኋላ ግን በደምብ ተመልካች ሲመጣላችሁ ግን ሀልዝ ኒሽ ሰፊ ስለሆነ የጤና ኒሽ በተለያየ መንገድ እያሰፋችሁት መስራት ትችላላችሁ። ስለዚህ አንደኛ ኬት ታገኛላችሁ? የተለያዩ ቴሌግራም ግሩፖች አሉ፣ የጤና ኮንቴንቶችን የሚለቁ ከነዛ ላይ ማግኘት ትችላላችሁ። ሁለተኛ ደግሞ ራሳችሁ ሪሰርች እያደረጋችሁ ጎግል ላይ ሊሆን ይችላል። አሁን ደግሞ ታንክስቱ ኤአይዎች አሉ፣ እነ ቻትችፒቲ እና ዲፒሲክ ሌሎችም ኤአዮች አሉ። እነዛ ላይ እናንተ ጥያቄውን ጠይቃችኋቸው አውቶማቲካሊ በአማርኛ ይመልሱላችኋል ማለት ነው። ስለዚህ የመጀመሪያውን ስቴፕ ላሳያችሁ። ኖርማሊ ስክሪፕት እኔ አለኝ ከ ሆነ ግሩፕ ላይ ያመጣሁት ስክሪፕት አለኝ ወይም ደግሞ የቪዲዮ ሐሳብ አለኝ። ግን ደግሞ እናንተ እንዴት አድርጋችሁ ቻት ጂፒቲን ተጠቅማችሁ ኦር ደግሞ ዲፕሲክን ተጠቅማችሁ በአማርኛ ሁሉ ላይ ይሰጡናል፣ በአማርኛ ይሰጡናል። ስለዚህ እነሱን ተጠቅማችሁ እንዴት አድርጋችሁ ነው ስክሪፕት መጻፍ መስችሉት የሚለውን በመጀመሪያ አላሳያችሁ። ስለዚህ ምንድነው ማረገው? በመጀመሪያ ወደ የት እሄዳለሁ? ወደ ጉግል ብራውዘር ይገባን ነው። ወደ ብራውዘር ሰርች የምታደርጉበት ላይ ገብታችሁ ምን ላይ ትገባላችሁ? ዲፕሲክ ላይ እንግባ ከረንት ሊ እኔ አሁን ላይ እየጠቀምኩ ያለሁት ዲፕሲክን ነው። ከቻት ጂፒቲ በሆነ መንገድ ተሽሎ አግኝቼዋለሁ። እሱን ኮምፔር እያደረኩ እሰራላችኋለሁ ሁለቱንም። አይ ቲንክ በብዙ መንገድ ዲፕሲክ ለእኔ አሪፍ የሆነ ኢንፎርሜሽን እየሰጠኝ ስለሆነ ዲፕሲክ ነው እየጠቀምኩ ያለሁት። ስለዚህ ዲፕሲክ ላይ ሄጄ እንደምታዩት ለምሳሌ አንድ ቶፒክ እንስጠው አንድ ቶፒክ እንስጠው። ኦኬ እኔ አሁን እዚህ ጋር ሴቭድ ሜሴጅ ላይ ያዘጋጀሁት አለ ጤናማ የሆነ የወር አበባ ዑደት ኢክቶፒክ እርግዝና ምንድን ነው የሚላለ አሁን ለምሳሌ ይሄንን ኦልሬዲን ያምጥች የለት አለው። እናንተ የሆነ ቶፒክ ይኖራችኋል ብለን እናስብ። ከዛ ልጠይቀው ሊፕሲክ ላይ ልጠይቀው ኢክቶፒክ እርግዝና ምንድን ነው ብዬ ነው የጠየኩት። ስለዚህ እስኪ ሰርች አርገን እንየው የሚያመጣልንን ኮንቴንት። ሰርች አርገን እንየው የወላችሁ ኢክቶፒክ እርግዝና የሚለው ቃል የሚያመለክተው እርግዝና ጉዳይ በመደኛ በመደበኛ ቦታው የሆነ በማህፀን ውስጥ ከሚገኘው የማህፀን ቱቦ የፋሎፒያን ቱቦ ውጪ በሌላ ቦታ ሲያድግ ነው። እንግዲህ ኢቭን እንትኑን ራሱ ተመልከቱት። ሳውንዱን ራሱ በደንብ አሁን ፐርፌክት እያደረጉት ነው። በተለምዶ ኤክቶፒክ እርግዝና በፋሎፒያን ቱቦ የማህፀን ቱቦ ውስጥ ይከሰታል። ምክንያቱም የወር አበባ ቁርጥራጩ የተጸደቀ እንቁላል ወደ ማህፀን ሳይደርስ በቱቦ ውስጥ ስለሚቆም ነው። ስለዚህ የመጀመሪያውን ፓራግራፍ አይታችሁት ከሆነ ኦልሞስት ሳውንድ ያደርጋል በደንብ አንደርስታንድ እምናደርገው ነው አሉ እሱም ደግሞ በቀላል ኤዲቲንግ ማስተካከል እንችላለን። ስለዚህ እንዴት የሚገርም ኮንቴንት እንድሰጠን ተመልከቱ። ስለዚህ አሁን ተመልከቱት፣ ዋና መረጃዎች ስለ ኢክቶፒክ እርግዝና አለና፣ አንደኛ ቦታው በደብዳቤ የማህፀን ቱቦ ይላል። ስለዚህ ከማህፀን ቱቦ ውጪ እርግዝና ሲፈጸም በምን ደግሞ ከማህፀን ውጪ እርግዝና ምን ሲሆን ነው ሲፈጠር ነው የኢክቶፒክ እርግዝና የምንለው ስለዚህ ይህንን እናንተ እሱ በሚሰጣችሁ ኢንፎርሜሽን ላይ ተመርኩዛችሁ ዋና ዋና ኤዲቲንጎችን ታደረጋላችሁ። አሁን የመጀመሪያው ፓራግራፍ ኦልሞስት ፐርፌክት ነው፣ ፐርፌክት ነው፣ ምንም የሚስተካከል ነገር የለም። ስለዚህ እንደዚህ አይነት ፓራግራፍ ምርጥ ይሰጣችኋል። ከዛ ውጭ ደግሞ አንዳንድ ማይነር የሆኑ ኤዲቲንጎችን ቃላት አገባብ ሊሆን ይችላል። እነዛ እነዛ ነገሮች ምን ማድረግ እንችላለን? በቀላል ኤዲቲንግ ማስተካከል እንችላለን። ስለዚህ አንደኛው ስክሪፕታችን የምናገኘው ኦፍኮርስ የተለያዩ የጤና ቻናሎች አሉ ከነዚ ላይ ኢንፎርሜሽን መውሰድ ትችላላችሁ። ፕላስ ደግሞ ጎበዝ ደግሞ ከሆናችሁ ደግሞ ጉግል እያደረጋችሁ ኢንፎርሜሽኖችን በደንብ ሰበስቡና ስክሪፕቱን በደንብ ጽፋችሁ ታዘጋጁታላችሁ። በተለይ ምርጥ የሆነ ስክሪፕት ካላችሁ በደንብ ሰው ያን የእናንተን ቪዲዮ ሲያይ ጠቃሚ ያለው ቫሊዩ ስለሚያገኝበት ስክሪፕታችን በደንብ ለሰው ቫሊዩ የሚሰጥ መሆን አለበት። ስለዚህ አንደኛው ስክሪፕታችን የምናገኝበት እንዳልኳችሁ ከኤአይ ተጠቅመን እነ ቻት ጂፒቲን እነ ዲፕሲክን ተጠቅመን ማግኘት እንችላለን። ሁለተኛው ደግሞ ከተለያዩ የቴሌግራም ግሩፖች ሊሆን ይችላል፣ የፌስቡክ ግሩፕ ሊሆን ይችላል። ከተለያዩ ጤና ተኮር ኢንፎርሜሽን ከሚለቁ ቻናሎች ላይ ከነዛ ላይ ኢንፎርሜሽኖቹን መሰርት ትችላላችሁ። ስለዚህ የመጀመሪያው ስክሪፕታችንን በዚህ መንገድ ጽፈናል። ስለዚህ እንደምታዩት ኦልሬዲ ከቻት ከዲፕሲክ ላይ ወስጃለሁ። ኦልሬዲ ይህንን ማይነር ኤዲቲንግ እናደርግለታለን። እኔ ግን ያዘጋጀውታለ ጀስት ጠቀምበታለሁ አለው ብዬ አሰብኩት። እንደምታዩት ይሄን ነው ኤክቶፒክ እርግዝና ምንድን ነው የሚለውን ሶችን ሙሉ ኮፒ አድርጌ አማርኛው ኤአይ እንዴት አድርጎ እንደሚያነብልን እናያለን እናያለን። ይሄ የመጀመሪያው ስቴፕ ነው። እሺ ሁለተኛው ስቴፕ ላይ ገብተናል። ሁለተኛው ደግሞ ቅድም ጀነሬት ያደረግነውን ስክሪፕት እኔ ከቴሌግራም ላይ ያመጣሁትን ስክሪፕት እጠቀማለሁ። እሱን እንዴት አድርገን ነው ወደ ድምፅ መቀየር የምንችለው? በተለይ ይሄ በጣም ኢምፖርታንት ስቴፕ ነው። ብዙዎቻችሁ ስቲል የአማርኛ የሚያነብ ኤአይ ድምፅ መኖሩን አታውቁም። ስለዚህ አሁን የምናየው እሱን ነው። እንዴት አድርጋችሁ ነው ይህንን ስክሪፕት ይህንን ኢክቶፒክ እርግዝና ምንድን ነው የሚለውን አጭር የሆነ ገለጻ የሚሰጥልንን ስክሪፕት እንዴት አድርገን ወደ ድምፅ መቀየር የምንችለው የሚለውን ላሳያችሁ። ሶ ምን አረጋለሁ ከዚህ በፊት በሰራውላችሁ ቪዲዮም ስለዚህ ዌብሳይት እነግራችኋለሁ። ክሊም ቻምፕ የሚባል ዌብሳይት አለ። እንደምታዩት ክሊፕ ኦኬ፣ ክሊፕ ቻምፕ የሚባል የማይክሮሶፍት ዌብሳይት አለ። እንደምታዩት ክሊፕቻፕ ዶት ኮም ብላችሁ ብትገቡ አውቶማቲካሊ ወደ ዌብሳይቱ ይወስዳችኋል። ክሊፕቻፕ ዶትኮም። ሶ የማይክሮሶፍት ዌብሳይት ነው። ኦልሞስት እንደምታዩት ሆም ፔጅ ይህን ይመስላል። ኦኬ፣ አክሰፕት ልበለው። ስለዚህ በመጀመሪያ ምር የምታደረጉት ሳይን አፕ ታደረጋላችሁ። ሳይን አፕ ታደረጋላችሁ። ሶ እንደምታዩት ትራይት ፎር ፍሪ ይላል። ስለዚህ እዚህ ጋር የምንላለን ሳይኒን ወይም ደግሞ ሳይን አፕ የሚል ይመጣላቸዋል። ስለዚህ እኔ ሳይን ልበለው፣ ኦሬዲ እኔ አካውንት ስላለኝ እናንተ ግን አካውንት ከሌላችሁ በኢሜላችሁ ምን ታረጋላችሁ? ሳይን አፕ ታረጋለች። ቀላል ነው። ኢሜላችሁን አስገብታችሁ ሳይን አፕ ማድረግ ይቻላል። አሁን ኦሬዲ እኔን ወደ ሎጊን እያደረገኝ ነው። ሶ እንደምታዩት ኦልሬዲ አሁን የገባው ገባው የእናንተ ጋር ግን ኢሜል አድሬሳችሁን ያመጣላችኋል። በዛ ኢሜል አድሬስ ቀጥታ ኢሜላችሁና ፓስወርዳችሁን አስገብታችሁ ሳይን አፕ ተላላችሁ። ስለዚህ እንደምታዩት ሆም ፔጁ ይሄ ነው፣ ሆም ፔጁ ይሄ ነው። እንደምታዩት ፕሪሚየም ፊቸርም አለው ግን ፍሪ ሆነው ብዙ ነገሮችን ያስጠቀማችኋል። ስለዚህ ምን አደርጋለሁ እዚህ ጋር ልክ ሆም ፔጁ ላይ እንደገባችሁ እንደምታዩት ቴክስት ቱ ስፒች ሚል አለ። እንደምታዩት ቴክስት ቱ ስፒች ምን ታደርጋላችሁ፣ ትራይት የሚለውን ክሊክ አድርጉት። ሶ ቴክስት ቱ ስፒች ነው የምንፈልገው። ቴክስትን ወደ ድምፅ እንዲቀይርልን ነው የምንፈልገው። ስለዚህ ልክ እሱን ስትነኩት እንደምታዩት ሌላ ፔጅ አመጣላቸዋል። ሌላ ፔጅ ያመጣላችኋል። ስለዚህ ኖርማሊ ይሄ የኤዲቲንግ አፕሊኬሽን ነው የኤዲቲንግ ወብሳይት ነው። ኤዲቲም ያደርጋል ቪዲዮ ኤዲተርም ነው። ፕላስ ደግሞ እንደዚህ አይነት ፊቸሮችም አሉት። ስለዚህ እኔ ለኤዲቲንግ ካፕከትን ነው የምጠቀመው አሁን ላይ ግን ይሄን የምንጠቀምበት ለምንድን ነው ድምፁን ጀነሬት እንዲያደርግልን ነው ስለዚህ ጋር፣ ምን አለ ቴክስት ቱ ስፒች የሚላለችን እነካታለሁ። እንደምታዩት ልክ እቺን ስነካት እዚህ ጋር ምን አመጣልኝ? ቅድም እንዳልኳችሁ ቪዲዮ ኤዲተር ነው ስላልኳችሁ እዚህ ጋር ቪዲዮ ኤዲት የምታደርጉበትን አመጣለኝ። ከስር ደግሞ እዚህ ጋር ምን አለ ኒው ቴክስት ቱ ስፒች የሚል እዚህ ጋር እንደምታዩት አራት ማዘን የሆነች ኢንተርፌስ መታልኛለች። እሷን እነካታላችሁ። ቴክስት ቱ ስፒች እንዲሁም ዝጋም ደግሞ አለች። ያትችኛዋን ትነካታላችሁ፣ ከላ ከላይ ያለችዋን እንደምታዩት ስትነኳት ሌላ አዲስ ዚጋ ፔጅ አመጣላቸዋል። እንደምታዩት ኦልሞስት ምጽፉበት ፕላስ ደግሞ ቋንቋው ከዛም በኋላ ደግሞ ዚጋ ደግሞ ምን አለ ቴክስት አለ ቴክስት አለ። ስለዚህ እናንተ ምንድን ምንድነው ማድረግ የሚጠበቅባችሁ የሚለውን ዚጋ ባጭር በሆነ መንገድ ላሳያችሁ። ሶ የመጀመሪያው እንደምታዩት ከላይ ላንጉዌጅ ሚላለ ላንጉዌጅ ማለት ያው ቋንቋ ማለት ነው። ስለዚህ እኛ የምንፈልገው ምንፈልገው ቋንቋ ምንድነው አማርኛ ነው ምንፈልገው። ስለዚህ አውቶማቲካሊ ዚጋ ሄድና ምን አረጋውሉ ላንጉዌጁን፣ እንደምታዩት ምን አለ እዚህ ጋር አምሃሪክ ኢትዮጵያ ሚላለ አያችሁት አይደለ? አምሃሪክ ኢትዮጵያ ሚላለ። ኦልሞስት የሌለ ቋንቋ የለም እዚህ ውስጥ። ስለዚህ እኛ ወደ ሌላው ስለማይመለከተን አማሪክ ኢትዮጵያ ላይ እሱን ክሊክ ላርገው። እንደምታዩት አማሪክ ኢትዮጵያን ክሊክ አደረግነው። ከዛ እዚህ ጋር ሁለተኛ ደግሞ ቮይስ ያስመርጠናል። እንደምታዩት አማሪክ ኢትዮጵያን ያደረግነው በአማርኛ የተሰሩ ድምጾች አሉ፣ እነሱን ያስመርጠናል። አሁን ክሊክ እናደርገው ይሄን ኦልሞስት እንደምታዩት እንደምታዩት በአማርኛ ያሉ ቮይሶችን ያመጣልናል። አይ ቲንክ እዚህ ጋር አሁን እያመጣልን ያለው ኦልሞስት እንግሊዘኞቹን ነው። ስለዚህ ይኸው ወደ ታች ትሄዱና ወደ ታች ትሄዱና ሄዳችሁ ምናለ አለ አማሪክ ኢትዮጵያ የሚለው ጋር ምናለ ሁለት ድምፆች አሉ። አማሃና መቅደስ የሚባሉ ሁለት ድምጾች ነው ያሉት። አማሃ ወንድ ነው፣ መቅደስ ደግሞ ሴት ናት። ስለዚህ ጀስት በአምሃን ሞክረው ሁለቱንም እንሞክረዋለን ድምፃቸውን ቼክ ለማድረግ ስለዚህ አምሃ ሚለውን እንንካው። እንደምታዩት አምሃ ሚለውን እንንካው ድምፁን ራሱ ቼክ ማድረግ እንችላለን። እስኪ ድምፁን ላዳምጠው። መጋራት ያለበት ታሪክ እንዲፈጥሩ ለማገዝ ከተለያዩ ድምፆች ይምረጡ። ይችታለ የአምሃ ድምፅ ይሄን ይመስላል። እስኪ የመቅደስን ደግሞ እንሞክረው ሪቪው ነው ይሄ። የመቅደስን ደግሞ ሞክረው መስኪ መጋራት ያለበት ታሪክ እንዲፈጥሩ ለማገዝ ከተለያዩ ድምፆች ይምረጡ። እንደምታዩት የመቅደስ ደግሞ ድምፅ ይሄ ነው። ኦልሞስት ሁለቱም አሪፍ ናቸው። ስለዚህ አሁን እኔ ጀስት በማል ጀምር በአማህ ልጀምር በአማህ ልጀምር። ከዛም በኋላ ድምፁን ቼክ እናደርጋለን ምን አይነት ኮንቴንት እንደሚሰጡን። ስለዚህ ምን አድርግ ያለው ቅድም ከቴሌግራም ላይ ችኛዋን ኮፒ አድርግያት ኮፒ አድርጌያት አለው እቺን። ከዛ እዚህ ጋር ፔስት ለበለለት። ይሄ ቴክስት የምታስገቡበት ቦታ ነው። እንደምታዩት ቴክስት የምታስገቡበት ቦታ ነው። የተለያዩ ስክሪፕቶችን መጻፈም ትችላላችሁ። እዚህ ጋርም ደሞ ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ። ሶ ይሄን ካደረግም በኋላ እንደምታዩት መርጠናል። አማሪክ ነው አምሃ ነው አሁን የምናረጋለን። እዚህ ጋር አድቫንስድ ኦፕሽን አለ። ኖርማሊ ፒች የምታስተካክሉበት፣ የምታፈጥኑበት ምናምን ኦፕሽን ነው። ያን ያልሱን ዲፎልት በሆነ መንገድ ነው ምን ያልገባው ስለዛ ነው። ምንም እናስተካክለው ነገር የለም። ስለዚህ አሁን እናረጋለሁ፣ ሴቭ የሚለውን በተን እጫናለሁ። እንደምታዩት ሴቭ የምትለውን በተን ስትጫኑ ምን ማድረግ ይጀምራል? ይሄንን ድምፁን ወደ ቴክስቱን ወደ ድምፅ መቀየር ይጀምራል ማለት ነው። ሶ እንደምታዩት ኦልሞስት ቶሎ ቀየረልን። 35 ሰከንድ የሆነ ድምጽ ነው። ስለዚህ እስኪ እናዳምጠው አብረን አብረን እናዳምጠው። ምን አይነት ሳውንድ እንደሰጡን ትክክለኛ ነው ወይ የሰጠው ወይስ ደግሞ የሚስተካከል ነገር አለው የሚለውን እስኪ አብረን እንስማው። ልክፈተው እና ኤክቶፒክ እርግዝና ምንድን ነው? ኤክቶፒክ እርግዝና ከማህፀን ውጪ፣ ማለትም ከወንድ ዘር ፍሬ ጋር የተገናኘውን እንቁላል ከማህፀን ዋናው ክፍል ውጪ ሌላ ቦታ ሲተከል እና ሲያድግ ነው። አብዛኛውን ጊዜ የተዳቀለው እንቁላል የማህፀን ቱቦን ፋሎፒያን ተከትሎ ወደ ማዕፀን ይገባልና፣ እዚያ ይከትላል። በኤክቶፒክ እርግዝና ጊዜ ግን ይህ አይከሰትም። እንቁላሉ ከማዕፀን ውጭ በሌላ ቦታ ይተከላል። አብዛኛውን ጊዜ ይህ የሚሆነው የማዕፀን ቱቦዎች ፋዋፒንቴግ ውስጥ ነው ኩባል እርግዝና ነገር ግን በኦቫሪ በማዕፀን ጫፍ ወይም በወድ ክፍል ውስጥም ሊከሰት ይችላል። ኦኬ እንዳዳመጣችሁት ነው። አይ ቲንክ በደም ሰምታችሁታል ብዬ አስባለሁ። ያው ፐርፌክት አይደለም እንደ እንግሊዘኛው ኤአይ ፐርፌክት አይደለም። አንዳንድ የሚከብዱት ቃላቶች አሉ። ፕላስ ደግሞ ልክ እንግሊዘኛ ላይ እንደምናረገው አረፍተ ነገር በጣም ጥንቃቄ ልንወስድ ይገባናል። አራት ነጥብ የሆነ ቆም እንዲ ለምንፈልግበት ቦታ ላይ አራት ነጥብ ማስገባት አለብን። ስለዚህ እንደዛ እንደዛ አይነት ነገሮችን ፕላስ ደግሞ እዚ ጋሁን ፋሎፒ አንቲዮ የሚለውን በደንብ ማንበብ አልቻለም። ስለዚህ ኦልሬዲ አማርኛ ስለሆነ ያደረግንለት አማርኛ ውስጥ ምን መግባት የለበትም እንግሊዘኛ መግባት የለበትም። ሶ እሱን እሱን ኤዲት ማድረግ አለብን እንግሊዘኛ ያለበትን እሱን ሙሉ ለሙሉ ኤዲት ማድረግ አለብን። ከዛም በኋላ ደግሞ እንደምታዩት ፋንክቹዌሽን ማርኮች ወይም ደግሞ እንዳልኳችሁ ሁለት ነጥብ አራት ነጥብ ይሄ ምንድን ነው? ትምህርት ጥቅሶችን እነዛ እነዛን ፕሮፐርሊ ማስገባት ይኖርብናል። ምክንያቱም ፖዝ የሚያረገው አራት ነጥብ ካረጋችሁለት ይቆማል እዛ ቦታ ላይ ከዛም በኋላ እንደ አዲስ ይጀምራል። በተለይ ቆም ብሎ እንዲቀጥላቸው የምትፈልጉበት ቦታ ካለ አራት ነጥብ ማድረግ ይጠበቅባቸዋል። አሁን ለምሳሌ እዚህ ጋር ምንድን ነው ሲያነብ፣ እስኪ እንስማው። ኤክቶፒክ እርግዝና ምንድን ነው? ኤክቶፒክ እርግዝና ከማህፀን ውጭ ማለትም ከወንድ ዘርፍሬ ጋር የተገናኘውን ሙላል ከማህፀን ዋናው ክፍል ውጭ በሌላ ቦታ ሲተከል እና ሲያድግ ነው አብዛኛውን ጊዜ የተዳቀለውን ቁላል እንቁላል የማህፀን ቱቦን ፋሎፒያን ቲዩብን ተከትሎ አሁን ይሄንን ሴቭ እንበለው። ፋሎፒያንቲ የሚለውን ኦልሬዲ ስላጠፋሁት ልክ ኤዲት አደረጋችሁ ከጨርሳችሁ በኋላ ሴቭ ስትሉት እንደ አዲስ ድምፁን ጀነሬት ያደርግላቸዋል። ስለዚህ አሁን እንደ አዲስ ጀነሬት አድርጎልኛል። እንስ ነው ኤክቶፒክ እርግዝና እናቁመውና ኦኬ እናቁመው እና ልጀምረው። ኤክቶፒክ እርግዝና ምንድን ነው? ኤክቶፒክ እርግዝና ከማህፀን ውጭ ማለትም ከወንድ ዘር ፍሬ ጋር የተገናኘው እንቁላል ከማህፀን ዋናው ክፍል ውጭ በሌላ ቦታ ሲተከል እና ሲያድግ ነው። አብዛኛውን ጊዜ የተዳቀለው እንቁላል የማህፀን ቱቦ ተከትሎ ወደ ማህፀን ይገባል እና እዚያ ይተከላል። በኤክቶፒክ እርግዝና ጊዜ ግን ይህ አይከሰትም። እንቁላሉ ከማህፀን ውጭ በሌላ ቦታ ይተከላል። አሁን ይህ አይከሰትም የሚለው ጋር በኢክቱ በገዘና ጊዜ ግን ይህ አይከሰትም የሚለው ጋር እንደምታዩት ምንድን ያለው ነጠላ ሰረዝናት አለ። ስለዚህ አሁን እዚህ ጋ አራት ነጥብ ብናደርግበት የሆነ ሳውንዱ ይቀየራል። ወዲያው ፓራግራፉን ጨርስ እንዳረገ ስቲችን አራት ነጥብ ላርጋት እና ለሞክራት። ፔስት፣ ከዛ ሴቭ ልበለው። ስለዚህ እንደምታዩት ሴቭ አርጎልኛል፣ ሴቭ አርጎልኛል። አሁን እስቲና ዳምጡ። አሁን ትንሽ እዚያ ጋር ፖዝ ያደረገበትን ቦታ አስተካክሉታል ወይስ አላስተካከለውም የሚለውን እስኪ እንየው። እሺ ኤክቶፒክ እርግዝና ምንድን ነው? ኤክቶፒክ እርግዝና ከማህፀን ውጪ ማለትም ከወንድ ዘር ፍሬ ጋር የተገናኘው እንቁላል ከማህፀን ዋናው ክፍል ውጪ በሌላ ቦታ ሲተከል እና ሲያድግ ነው። አብዛኛውን ጊዜ የተዳቀለው እንቁላል የማህፀን ቱቦ ተከትሎ ወደ ማህፀን ይገባልና እዚያ ይተከላል። በኤክቶፒክ እርግዝና ጊዜ ግን ይህ ክሰትም እንቁላሉ ከማህፀን ውጪ በሌላ ቦታ ይተከላል። ኦኬ ይተከላል፣ እንደምታዩት ቆመ ማለት ነው። ልክ አራት ነጥብ ስታረጉበት ፖዝ ያደርጋል። አሪፍ ነው አሁን የሆነ ቦታ ላይ እንትን ብሎ በዛው ኮንቲኒስሊ እንዳይቀጥልባችሁ አራት ነጥብ ታደረጉበታላችሁ ጊዜ ይህ የሚሆነው የማህፀን ቱቦዎች ውስጥ ነው ቱባል እርግዝና ነገር ግን በኦቫሪ በማህፀን ጫፍ ወይም በወድ ክፍል ውስጥን ሊከሰት ይችላል ኦልሞስት እንደምታዩት ኦልሞስት ፐርፌክት ባይባልም ግን ሳውንዲንግ የሆነ በደንብ አንደርስታንድ የምናደረገው ድምፅ ነው። አንዳንድ ቃላቶች ላይ በተለይ የሚጠብቁ ጠብቀውና ላልተው የሚነበቡ ቃላቶች አሉ አይደል? እነሱን አንደርስታ እንዳያደረግበትም እንግዲህ ቀስ እያለ አድቫንስ እያደረገ ይሄዳል። ስለዚህ እነዛ እነዛን ነገሮች ነው ትንሽ ማስተካከል የሚጠበቅብን፣ እንደዚህ አይነት ቃላቶችን ደግሞ በሌላው መተካት። እኔ አንድ የሚሰራ ጓደኛ አለኝ፣ ይህንን ያ የተጠቅመው ኢቨን ለዜና እንኳን ይጠቀምበታል፣ ዜና ያስነብብበታል። ስለዚህ በደንብ ስትጠቀሙት እነዚህ የሚጠብቁና የሚላሉ ቃላቶች ያሉበትን ወርድ ወይም ደግሞ ቃል ታስወግዱና በሌላ ትተኩለታላችሁ ትልቅ ችግር ያለበት እዛ ላይ ነው። አሁን ለምሳሌ እዚህ ጋር ጠብቆ የሚነበብ አንድ ስቴትመንት ላይ አጥብቆ ማንበብ ሲኖርበት ሳያጠብቅ ከነበበው ሳውንዱ ሊቀየር ይችላል። ያው አማርኛ ተናጋሪ ሰው ተናጋሪ የሆናችሁ ትረዱታላችሁ። ስለዚህ እነሱ እነሱ ማስተካከል ነው የሚጠበቀው እንጂ በደንብ ይሰራላችኋል። በደንብ ማለት ነው። እስኪ ሴቷን ደግሞ እንሞክራት አሁን ደግሞ እስኪ ሴቷን እንሞክራት። አምሃን የሞከርነው አደለ። እስቲ ደግሞ መቅደስን እንሞክራት። እንሄድና ወደ ወደ ታች ወርደን እንደምታዩት መቅደስን እናደርግለታለን። ከዛ ከቀየራችሁ በኋላ አውቶማቲካሊ እንደምታዩት ኤዲስ ስታደርጉ ሴቭ የምትሏ ድምቅ ትላለች፣ ቼንጅ ሲኖር ማለት ነው። ስለዚህ አሁን ድምቅ ብላለች። ሴቭ የሚለውን ለንካው። አሁን ምን ያደርግልኛል አውቶማቲካሊ ድምፁን በመቅደስ ይቀይራል ማለት ነው። ሰ እናየዋለን የትኛው ድምፅ ከሁለቱ አሪፍ እንደሆነ ትሰሙትና እናንተም የምትፈልጉትን ትጠቀማላችሁ። ስለዚህ የመቅደስን እናዳምጣት። ዝና ምንድን ነው ከመጀመሪያው ላርግለት። ከመጀመሪያው ቺኒዛችሁ ቺን ይዛችሁ መጀመሪያ ላይ ታደረጓታለት። አሁን እንጀምረው። ኤክቶፒክ እርግዝና ምንድን ነው? ኤክቶፒክ እርግዝና ከማዕፀን ውጭ ማለትም ከወንድ ዘር ፍሬ ጋር የተገናኘው እንቁላል ከማዕፀን ዋናው ክፍል ውጭ በሌላ ቦታ ሲተከልና ሲያድግ ነው። አብዛኛውን ጊዜ የተዳቀለው እንቁላል የማዕፀን ቱቦን ተከትሎ ወደ ማዕፀን ይገባልና እዚያ ይተከላል። በኤክቶፒክ እርግዝና ጊዜ ግን ይህ አይከሰትም። እንቁላሉ ከማዕፀን ውጭ በሌላ ቦታ ይተከላል። አብዛኛውን ጊዜ ይህ የሚሆነው የማዕፀን ቱቦዎች ውስጥ ነው፣ ቱባል እርግዝና። ነገር ግን በኡቫሪ በማዕፀን ጫፍ ወይም በሆድ ክፍል ውስጥም ሊከሰት ይችላል። ስለዚህ እንደሰማችሁት ነው። በተለይ ትልቅ ችግር ያለባቸው እንዳልኳችሁ የሚጠብቅና የሚል ያለ ቃላቶች ላይ አሁን ለምሳሌ ይተከላል ነው እኛ የምንለው፣ አለ ይተከላል፣ በሌላ ቦታ ላይ ይተከላል ነው የሚለው። ሶ ኖርማሊም ስክሪፕቱን ስላመጣሁት እናንተ በቀላሉ መቀየር ትችላላችሁ። ይተከላል ነው የምንለው፣ እነሱ ግን ይተከላል ብለው ነው እያነበቡት ያሉት። ስለዚህ እንደዚህ አይነት ቃላቶችን ትቀንሱላች አላችሁ። አሁን ይተከላል የሚለውን ይፈጠራል ብለን መቀየር እንችላለን በቀላሉ ይፈጠራል ብለን ስንቀይረው ምን ያደርግላችኋል? በቀላሉ የሚያዳምጠው ሰው ትክክለኛ ድምፅ እንደሆነ አንደርስታንድ ያደርግሀል ማለት ነው። አብዛኛው ኤአይዎች ትንሽ ዲቴክት የምታደርጉባቸው ነገሮች አሉ። ኖርማሊ በእንግሊዝኛ በአማርኛም አይደለም፣ የእንግሊዘኞቹም ኤአይዎች አንዳንድ የሚሰሯቸው ማይነር የሆኑ ስህተቶች ይኖራሉ። ሲያነቡ የሆነ ሳውንዱ ይለያል። ምንም ችግር የለም። አሁን ላይ በኤአይ የማይሰራ የዩቲዩብ ቻናል የለም። ኢንፎርሜሽን በኤአይ ፕሮቫይድ እየተደረገ ነው። ሀንድረድ ፐርሰንት ደግሞ ኤአይን ሬጉሌት ማድረግ አይቻልም፣ መቆጣጠር አይቻልም። በኤአይ ከኤአይ ውጭ ኮንቴንት መስራት አሁን ላይ የትኛውም ፕላትፎርም አትችሉም ብሎ የሚከለክላችሁ የለም። ዩቲዩብ ላይ 100 ፐርሰንት ትችላላችሁ፣ 100 ፐርሰንት ትችላላችሁ። ዋናው እናንተ ምን ማድረግ አለባችሁ? መግለጽ አለባችሁ። ኤአይ ተጠቅማችሁ ከሰራችሁ አልተርድ ኮንቴንት የሚላለ አዲስ ያመጡ ፖሊሲ፣ እሱን ምን ማድረግ አለባችሁ? የስ ወይም ደግሞ ኖ ማለት አለባችሁ። ኤአይን ተጠቅማችሁ ድምፅ ጀነሬት ካደረጋችሁ ያንን ኦፕሽን ብቻ ማብራት ነው የሚጠበቅባችሁ። ከዛ ውጭ ግን 100% ሞኔታይዘብል ነው የምሰሩ ኮንቴንት 4000 ሰዓት እና 1000 ሰብስክራይበር ካገኘላችሁ። እንዲሁም ደግሞ ሌሎች ሞኔታይዜሽን አማራጮች መጥተዋል። አሁን በሾርት ቪዲዮም ሞኔታይዝ መሆን ትችላላችሁ። በዘጠና ቀን አስር ሚሊዮን ሾርት ቪው ካላችሁ እንዲሁም ደግሞ በአምስት መቶ ሰብስክራይበር እና በሶስት ሺህ ሰዓትም እንደዛው። ብዙ አይነት የሞኔታይዜሽን ስቴፖች አሉ። እሱም በሌላ ቪዲዮ ላይ ዳስላችኋለሁ። ዋናው ፖይንቴ ግን ምንድን ነው? ዋናው ነገር የእናንተ ኮንቴንት ኦዲንስ ያገኝ እንጂ ተመልካች ይኖራችሁ፣ ጥሩ ኮንቴንት፣ ጥሩ ቫልዩ ስጡ እንጂ። በኤአይ ኮንቴንት 100% ሞኔታይዘብል መሆን ትችላላችሁ፣ ገንዘብ መስራት ትችላላችሁ። ስለዚህ የአማርኛውም እንደምታዩት ነው፣ በደንብ ይሰሩበታል፣ በደንብ ይሰሩበታል። ፖፑላር የሆኑ ቻናሎች እንኳን ይህንን ድምፅ ተጠቅመው ዜና ይሰሩበታል። ብዙ ሰው ግን አይረዳውም። አሁን በደንብ ልብ ብላችሁ ካላደመጣችሁ በስተቀር ይሄ የትክክለኛ ድምፅ ነው ወይስ አይደለም ብላችሁ ላትረዱትላት ትችላላችሁ። ስለዚህ ይህንን ፊቸር ተጠቀሙት፣ በጣም የሚገርም ነው። ስለዚህ ከፈለጋችሁት ኤዲት ማድረጋችሁ ማይነር ኤዲቲንግ ከሰራችሁ በኋላ በቀላሉ ድምፁን ብቻ ነው የምንፈልገው። እዚህ ጋር እንዳልኳችሁ ቪዲዮ ኤዲተርም ስለሆነ ድምፁን ብቻ ነው የምንፈልገው። ምን እናደርጋለን? ይህንን ኦሬዲ ጨርሰናል። እንደምታዩት አሁን ይሄ 31 ሰከንድ የሚሆን ቪዲዮ ነው። 30 ሰከንድ የሚሆን ቪዲዮ ነው። ስክሪፕታችንም አጭር ስለሆነ፣ ስለዚህ እናንተ የአንድ ደቂቃም ሊሆን ይችላል፣ የአምስት ደቂቃም ሊሆን ይችላል። ሊሚት አለው እስከ ይሄ ፍሪ ስለሆነ እስከሆነ ካራክተር እስከ አንድ ሺህ ካራክተር ድረስ መሰለኝ 1500 ወር አንድ ሺህ ካራክተር ድረስ ምን ያደርግላችኋል? በአንድ ጊዜ ጀነሬት ማድረግ ትችላላችሁ። ከዛ በላይ ደግሞ ከሆነ ድጋሚ ደግሞ ማድረግ ትችላላችሁ። ችግር የለውም። ምን አደረጋለሁ አሁን ኤክስፖርት ነው የምታደረጉት ድምጻችሁን። ስለዚህ ምን አረጋለሁ ኤክስፖርት የሚለውን ነካና እንደምታዩት እዚህ ጋ ያስመርጠናል። ከዛ በፊት ግን ምን ማድረግ ትችላላችሁ? እዚህ ጋር ታይትል ስጡት። እዚች ጋር ለምሳሌ መጀመሪያውን የኪቶፒክ ክርግዝና ምንድን ነው የሚለውን ኮፒ ላርግና እዚህ ጋር ቺን ኮፒ አርጌ እዚህ ታይትሉ ጋር ልስጠው በኋላ ላይ ሴፍ ስናረገው በዚህ ታይትል እንድናገኘው እንዳንቸገር ማለት ነው። ስለዚህ ሁሌም ኤክስፖርትስ ከማረጋቸው ፊት እኔ ማርጉት ከዛ ኤክስፖርት የሚለውን እንጫናለው። እንደምታዩት የቪዲዮ ኤዲተር ስለሆነ በቪዲዮ ፎርማት ነው የሚያመጣላችሁ፣ 480 720 1000 ፒክስል እያለ ስለዚህ ጀስት እኛ በ720 480 ፒክስል አድርጉት። ምንም እኛ ምንፈልገው ድምፁን ስለሆነ ማለት ነው። ስለዚህ ዝቅተኛው 480 ፒክስል ነው። ይሄን አረገዋለው። ከዛ እንደምታዩት አውቶማቲካሊ ምን ማድረግ ይጀምራል፣ ኤክስፖርት እያደረገው ነው። እንደምታዩት ፕሮሰስ እያደረገ ነው። እንደምታዩት ፐርሰንት ይቆጥርና ምን ያደርግላችኋል? በኤምፒ ፎር ነው ኤክስፖርት የሚያደርግላችሁ ድምፁን። ከዛ እናንተ ምር የምታደርጉት ይህንን ኤምፒ ፎሩም ወደ ኤምፒ ስሪ ተቀይሩታላችሁ። ለእሱ ደግሞ አንድ ምርጥ ዌብሳይት አሳያችኋለሁ። ስለዚህ ይሄ ኤክስፖርት እስኪያደርግ ድረስ ምን እናርገኛ ዲፒስክላጥፋውና እዚ ጋ ኤምፒ ፎር ቱ ኤምፒ ስሪ የሚል አለ እንደምታዩት ኤምፒ ፎር ቱ ኤምፒ3 በቀላሉ አውቶማቲካሊ በኦንላይን ይህንን ኤምፒ ፎር ነው በቪዲዮ ፎርማት ያለውን በቀላል ወደ ኤምፒ3 መቀየር ትችላላችሁ። ስለዚህ ምን ላርገው ይሄንን። ኦኬ ይሄ እስኪ ጨርስ ድረስ አንዳንዴ ጥላችሁት ስትሄዱ ይቆያል። ይህንን ሰው እስኪ ጨርስ እዚህ ሆም ፔጅ ላይ ሆኑለት። ጨረሰ እንደምታዩት ዳውንሎድ አደረገልን። እዚህ ጋር እንደምታዩት በቪዲዮ ፎርማት ነው፣ አያችሁት አይደለ? ቪዲዮ ምንም ስላልሰራንበት ነው እንጂ እንደምታዩት ቪዲዮ ምንም ስላልሰራንበት ነው እንጂ፣ እንደምታዩት እዚህ ጋር ቪዲዮ ቢኖር ቪዲዮንም አብሮ ነው ኤክስፖርት የሚያደርገው። በዚህም ቪዲዮ ኤዲቲንግ መስራት ትችላላችሁ፣ ቀላል የሆነ ኤዲቲንግ። ስለዚህ ይሄን ወደዚህ ልመለስና፣ ኤምፒ4 ቱ ኤምፒ3 የሚል የሚመጣላችሁ አለ። ክላውድ ኮንቨርት ኮንቨርት ይዋለ ክላውድ ኮንቨርትን እንጠቀመ ፍሪ ሆኑ ኮይን ስለሚሰጧችሁ እስከሆነ ድረስ ክላውድ ኮንቨርት። ከዛ እንደምታዩት ሴሌክት ፋይል ይለኛል። ሴሌክት ፋይል የሚለውን ልንካው። አሁን ዳውንሎድ ያደረግነውን ፋይል እንመርጣለን። ወደ ዳውንሎድ ሄድና ኦኬ እንደምታዩት ኢክቶፒክ እርግዝና ምንድን ነው ይላል። ይሄው ቺልንከት እንደምታዩት ኤምፒ3 ነው ወደ ኤምፒ3 ነው እንዲቀይር የምንፈልገው። እናንተ ጋር አዲስ ከሆነ ኮንቨርትቱ ወደምን ወደ ምን ላድርግላችሁ ይላችኋል። እዚህ ጋር ኦልሬዲ ኤምፒ3 ትመረጡለት አላችሁ። ከዛ ምን እለዋለሁ? ኮንቨርት እለዋለሁ። እንደምታዩት አውቶማቲካሊ ምን ያደርግልኛል? የኔን ቪዲዮውን ወደ ድምፅ ኮንቨርት ያደርግልኛል ማለት ነው። እንደምታዩት እንደምታየት ፕሮሰሲንግ እያለ ነው። አያችሁታ? ጨረሰ ማለት ነው፣ በቃ ጨረሰችን። ዳውንሎድ እንለዋለን። በቃ አያችሁት አይደለ? ዳውንሎድ አረጋችሁት። ይሄው በኤምፒ ፎር የነበረውን ወደ ኤምፒ ስሪ ለድምፅ ብቻ የምንጠቀምበት ቀየር ነው ማለት ነው። ስለዚህ ክሊፕ ቻምፕን ተጠቀሙበት፣ በጣም የሚገርም ነው። ከዚህ በኋላ ምን ማድረግ እንችላለን? ኤዲት ማድረግ እንችላለን። ስለዚህ በተለይ ኤአይ የአማርኛ ኤአይ መጠቀም ለምትፈልጉ ድምፅ መጠቀም ለምትፈልጉ በቀላሉ ይሄንን ቪዲዮ አይታችሁ ስቴፕ ባይ ስቴፕ መስራት ትችላላችሁ። ከዚህም በኋላም ደግሞ ፉል የሆነ ኮርስ በዚህ ነገር ላይ ይሰራላችኋለሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። ፉል የሆነ ኮርስ ልክ በእንግሊዘኛ አውቶሜሽን ከዚህ በፊት እንደሰራውላችሁ ሁለት ቪዲዮዎች ስቴፕ ባይ ስቴፕ እንዴት አድርጋችሁ መስራት ትችላላችሁ እንደሚለው በዚህም ኢሜጅ ጀነሬት እያደረግን ድምፁን እንዴት አድርገን ነው ኤዲት የምናደርገው ኤቭሪቲንግ ስቴፕ ባይ ስቴፕ በፉል ኮርስ እሰራላችኋለሁ። ይሄ ጀስት ላልጀመራችሁ እንድትጀምሩ የአማርኛ ኤአይን ተጠቅማችሁ መስራት እንደምትችሉ ኢንፎርሜሽን ለመስጠት ነው። በጣም ሪያሊስቲክ ናቸው። የሚስተካከሉ ማይነር የሚጠምቁና የሚላሉ ቃላቶችን መምረጥ እሱን እሱ ማስተካከል ነው የሚፈልገው፣ እንጂ እንደምታያቸው የአማርኛ ኤአይም ድምፅ ተጠቅማችሁ ፐርፌክት የሆነ ቪዲዮ መስራት ትችላላቸው። ስለዚህ ይህንን ኢንፎርሜሽን ውሰዱት በጣም ጠቃሚ ነው። እንዲሁም ደግሞ ለእናንተ ቻሌንጅ መስጠት ፈልጋለሁ። በተለይ እናንተ በምትፈልጉት ኒሽ ላይ ሁን በጤና ኒሽ ነው ያቀረብኩላችሁ። ደስ በሚላችሁ ኒሽ ላይ መረጡና እነዚህን ኤአዮች ተጠቅማችሁ ኮንሲስታንትሊ ለሶስት ወር በየቀኑ ቪዲዮዎችን አፕሎድ ብታደርጉ በተለይ ሾርት ቪዲዮዎች ላይ በጣም የመታየትና ቫይራል የመውጣት ቻንሳችሁ ከፍ ያለ ነው። ስለዚህ ይህን ቪዲዮ የምትከታተሉ ቻሌንጅ ልስጣችሁ። ይህንን ቻሌንጅ ተቀላቀሉ። የሶስት ወር ቻሌንጅ፣ በየቀኑ ሾርት ቪዲዮዎችን አፕሎድ እያደረጋችሁ ለሶስት ወር ውስጥ በሶስት ወር ውስጥ በዘጠና ቀን ውስጥ ትልቅ የሆነ ለውጥ እንደምታመጡ አረጋግጥላችኋለሁ። ስፔሻሊ ደግሞ የጤና ኒሽ ኢትዮጵያ ውስጥ አልተሰራበትም። በአማርኛ ብዙ የአማርኛ ጤና ላይ ያተኮሩ ቻናሎች የሉም። ስለዚህ ጤና ላይ እንድትሰሩ ይህን ቪዲዮ የምትከታተሉ ወደ አክሽን ግቡ፣ ወደ ተግባር ግቡና የጤና ቻናሎችን ክፈቱ። አሁን ባሳዩችሁ መንገድ እናንተ እንኳን መናገር ባትችሉ እስክሪፕት እየፈለጋችሁ እ ከዛም በኋላ ኤዲት እያደረጋችሁ መስራት ትችላላችሁ። እሱም በፉል ኮርስ ላይ ያቀርብላችኋለሁ። ይህን ቻሌንጅ ተቀላቀሉ። ቻሌንጁን የተቀላቀለ ሰው ደግሞ ቻሌንጁን ተቀላቅያለሁ እያላችሁ በኮሜንት ላይ አስቀምጡልኝ። ዩቲዩብ ላይ ጠቃሚ ኮንቴንቶችን በመስራት በዶላር ተከፋይ መሆን ትችላላችሁ። ስለዚህ እኔም የምፈልገው እንድትሰሩ ነው። ጊዜያችሁን ዋይዝሊ ተጠቅማችሁ በያላችሁ ፍሪ ታይም በቀላሉ የአይን ተጠቅማችሁ እንደምታዩት ኮንቴንቶችን እየሰራችሁ ለሰዎች ቫልዩ የሰጣችሁ እናንተም ተከፋይ እንድትሆኑ ነው። ስለዚህ ቪዲዮውን ጠቃሚ ሆኖ ካገኛችሁት ለሌሎች እንዲጠቅም ሼር አድርጉት፣ ብዙ ሰው ጋር እንዲደረስ ቪዲዮውን ላይክ አድርጉ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ከዚህም የበላለጡ ምርጥ የሆኑ ቪዲዮዎችን ይዤላችሁ እቀርባለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልን።